ዜና እፎይ በቁጥጥር ስር ብላል። ምስጋና ይግበሉ። አለማቱ ለመያዙ ደሞ ትግል ያለ። መልካም ሙስሊም እንደ እስልምና ህፃናት ማግባት ይቻላል? ቅድሚያ ጥያቄውን መልስና፣ ጠይቀኛል። ህጻናት ማግባት ይቻላል አይቻልም? አይቻልም። ማስረጃ ያንተ ማስረጃ። እኔ እንድናገር የመጣሁት እሱ ሳይሆን የቺቺኒ ያወሪ እዚህ አስተምሮ ብሎ አስተምሮ ምክንያቱም አስተምሮ ምክንያቱም ሱራ 18 ሱረቱ ካፍ ከ31 እስከ 33፣ ሱራ 2 26 ላይ፣ ሱራ 52 ከ12 እስከ 25፣ ሱራ 56 ከ13 እስከ 40። እንግዲህ ከ13 እስከ 40 ስንት አያቶች እንዳሉ አስባቸው። ስለ ሴክስ ነው የሚያወራው። ሱራ 43 15 ሱራ 40 አምስት ሰባ ስለ ሴክስ ነው የሚያወራው። ሱራ 76 በገነቱ ስላሉ ወሲቦች ነው የሚያወራው። ሱራ 55 50 50 40 እስከ 70 ወደ 30 አያ የሚደርሱ ስለወሲብ ነው በገነቱ ስላለ የሚያወራ ምን አለ ከዚህ፣ ምን አለ ከዚህ ውጪ የሚያወራ ስለ ወሲባል እንዳለ የተጠናወተው አስተምህሮቱ ሱራ 83 ከ21 እስከ 26 ስለ ወሲባል እንዳለ የሚያወራው በገነት ውስጥ እንኳን ስላለ የምንድሮ አልበቃ ብሎ በገነት ዛሬ የምንወያይበት ደግሞ ያነሳሁት ማአት አለ። እሱን ደግሞ ልጥቀስልህ እና የተጠየቀውን ብቻ መልስ የሳልን ልጅ ነብየ ማታፍርበት ከሆነ ሱና ትከተላለህ። ሱናው የምትከተል ከሆነ የስድስት ዓመት ልጅ ታገባለህ። ፎንድሊንግ ታደርጋለህ። እሺ፣ ቶፊክ ፎንድሊንግ አርጉ እያለ ደጋግሞ ነብየ አስተምሯል። ህፃናትን ብልታቸውን መነካካት ማለት ነው። የአንድ ዓመትም የሁለት ዓመትም ልትሆን ትችላለች። ታደርጋለህ። ማይከናሳ ማይከናሳ እና ፎንድሊንግ ታደርጋለህ አታደርግም? መልስ ልኝ እሱን መልስልኝ እየጠበቅኩ ነው በጉጉት ሙሉ አስተምሮቱ አጋንንታዊና ስለ ዝሙት የተጠናወተው ብቻ ነው ከዚህ ውጭ አይደለም ካልኩ መልስልኝ እየጠበቅኩ ነው ቶፊክ ቶፊክ ኦኬ ሌሎች ሙስሊሞች ከጥቶ አብደላ እንኳን ደህና መጣ፣ እንኳን ደህና ቆያችሁ። መልካም የነብዩን ሱና ትከተላለህ በሚገባ ነው። ስለዚህ ስድስት ዓመት ልጅ ልታገባና ወሲብ ልታገብ ትችላለህ ማለት ነው። የስድስት ዓመት ልጅ አግብተዋል ነብያችን የስንት አመት ልጅ ያገቡት? የስድስት አመት ልጅ ያገቡት ምናምን እያልክ ነበር መስታይ የስንት አመት በስንት አመት ዋን ያገቡት? በስድስት ዓመት ማግባት አጋንንታዊ ነው ብለታምናለህ? በስድስት ዓመት አግብተዋል እንዴ እነሱ በጀመረ በስድስት አመት እሳቸው እንቶ የስድስት አመት ሆነ። ዋት ኤቨር ኢት ኢዝ የአምስትም የሰባትም የሶስትም የአራትም ብቻ እነዚህ ሕፃናት ማግባት አጋንንታዊ ነው ብለህ ታምናለህ? ሕፃናት እንዴት እንዴት ተብሎ እንዴት ተብሎ ጤናማ አይደለም ሕፃናት ማግባት። አዎ ሕፃናትማ እንዴት እንዴት እንዲህ መልካም። በስንት መስንታ አመቱ ነው ነብዩ ያገባት ያመቱ ነው አ ዘጠኝ አመቷ ነው ይመስለኛል። ያው ወሲብ ያደረጋት ስንት አመቷ ላይ ነው አላልኩ? ያገባት አይደለም እንዲህ። እኔ ያው ስለዚህ ብዙም ሙቀቱ የለኝም። በስድስት አገባት፣ በዘጠኝ ወሲብ አደረጋት። ለምንድን ነው እስከ ዘጠኝ ወሲብ ሳያደርጋት የቆየው ታውቃለህ? ይህ ልጅ የወር አበባ ማየት ለማየት ከደረሰች ያው ለአቅመ ህይዋን ደርሳለች እንደማባል ነው፣ ለትዳር ደርሳለች እንደሚባለው ነው። ኦኬ። እስኪ የወር አበባ እየች የሚለውን አዲስ ስጠይቅ፣ እስኪ አይሻ የወር አበባ አይታ ለአቅመ ህይዋን ደርሳለች። እውቀት እውቀት ኑሮኝ ልከራከር የመጣሁት የምትለውን ዝም ብዬ እያዳመኩ ነው። መልካም እንደዛ ከሆነ ነቢዩ ያገባት አይሻ በስድስት አመት ነው። ወሲብ ደግሞ ዘጠኝ አመት ላይ ወሲብ ሲያደርጋ ነበረ። እስከ ዘጠኝ አመት የቆዩት ደግሞ ለምንድን ነው? ወደ መዲና ሲወስዳት በጣም ታመመች። በጣም ታማ ጸጉሯ እንዳለ ወለቀ፣ ረገፈ ማለት ነው። በዛ ምክንያት ነው ለሶስት አመት አህል ታማ ትሞት ነው የዳነችው። ልክ ስድን ደግሞ ወሲብ ማድረግ ጀመረ ማለት ነው። ይሄን በዋሪ ላይ ክፈትለት። ያው ለዚህ ጋር ይታያል አይደል? ይሄ ሱና ነብይ ዳውድ አንድ ላይ ያለ ነው። ምን ይላል? ዳ ሚሰንጀር ኦፍ አላ ሜሪድ ሚ ወን አዋዝ 7 ኢየርስ ኦልድ ዳ ናሬተ ሱሌማን ሰይድ ኦር 6 ኢየርስ በ7 አመት ያገቡኝ ወይንም ተራኪ ሱሌማን በስድስት አመቷ ይላል። አላህ እዛችሁ ትመጡና እኔ ፊት እፎይ ያለ መረጃ ያልተጻፈን ተሳድቧል እምነታችንን አንቋሽዋል የምትሉ አካላት ካላችሁ ትመጣላችሁ ማለት ነው። በተለይም የዋቢያው ክንፍ እስልምና ላይ ሀባሾች አይ ቲንክ ተሳድ ባህል ብለው ስላልሰሩብኝ እነሱን የሚመለከት አይመስለኝም። ዋቢያዎቹ ግን ሀዲሳቸው ያለውን ካለመቀበል ወይንም ደግሞ ሌላ ትርጉም ከሰጡት መፍታቸው ነው። ነገር ግን መጽሐፉ ላይ የሌለ ተሳድ ባህል የምትሉ እዛችሁ ትመጣላችሁ ተዘጋጁ ማለት ነው። ፊላዶስ ሰላም ካልካቸው ሰላም በላቸውና ወደ ክርስቲያን እንቀጥልና እንትን እንላችኋለን፣ ከዛም መልዕክት እናስተላልፍላችኋለን። እንደምን አመሻችሁ ተወዳጅ ክርስቲያኖች፣ እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ክርስቲያን እንደምን አለ? ሁላችሁም እፎይ፣ እንደምን አመሻችሁ? እስካሁን ድረስ በሀሳብም በብዙ ነገርም ተጨነቃችሁ ሰዎች፣ ሰላም ሰላምነን። ዛሬም ቢሆን ለአጭር ሰዓት ነው የገባ፣ ነው ብዙ ሰዓት የለንም። ምናልባት ማክሲመም ልንቆይ የምንችለው አርባ ደቂቃ ወይ ሀምሳ ደቂቃ አካባቢ ነው። ከዛ በላይ አንቆይም። ሶ ማናቸውም ነገር ካለ ማናቸው ንግግሮች ላይ በተለይ ያለማስረጃ ተወርቷል የሚባል ነገር ካለ አንድም ካለ ማለት ነው፣ መቶ ማሳየት ይችላል። እኛ እናሳይ ማለት ነው እኛ መረጃ ይጠረን እናንተ ብላችሁ እናንተ ተናግራችሁ እኛ አንድ ማስረጃ እንጣ እናያለን። ሁላችሁም ለመላክ ተዘጋጁ። ምናልባት የማትሳተፉ በዚህ ጉዳይ ላይ ያላችሁ ሰዎች ብትልኩ መልካም ነው። አሁን መረጃ አለን የምትሉ ልጆች ካላችሁ፣ በተለይ ዋቢዎቹ እንደተናገረው ካላችሁ አንድ ቁጥር እየጻፋችሁልን እናስገባለን ማለት ነው። ብዙም ሰዓት ስለማይኖረን ሀሳብ እንቀበላለን። እንደ ሰላም ብያለሁ። ክርስቲያን ምናልባት ወደምናሳየው ነገር እንሂድ። እሱን እያዩ ፈጠን አድርገው ብዙም ሰዓት ስለማይኖረን ማለት ነው። በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንግዲህ አሁን ላይ እየተካሄደ ያለው ነገር ምንድን ነው? አንዳንድ ማህበራዊ ሚዲያዎች ላይ እንዳየነው ከሆነ ያው ስድብ አስቀድሞ የጀመሩት በራሳቸው ውስጥ አማካኝነት መሆናቸውን ተገንዝበው ተረድተዋል። ሶ እነሱ መጡብን እንጂ እኛ አልመጣንባቸውም። እነሱ ጀመሩን እንጂ እኛ አልጀመርናቸውም። ስለዚህ ይህንን ነገር በጥልቅ የተረዱ ይመስለኛል። ምክንያቱም እኛ እጅግ በጣም ብዙ መረጃዎች በእጃችን ላይ ስላሉ ማለት ነው ኡስታዞቻቸው ትላልቅ ውስታዞቻቸው፣ በመጅሊሱ ደረጃ የሚገኙ ትላልቅ ውስታዞቻቸው የስድብን ናዳ ስለሚያወርዱ እንዲሁም አምላካችንን እንደሚሳደቡ ራሳቸው አውቀውታል። ሁለተኛውን ደግሞ ምንድን ነው? እንግዲህ አስቀድሞ አምላካችንን ሲሳደቡ፣ ክርስትናችንን ሲሳደቡ፣ እንግዲህ እኛ ወይም ደግሞ እህትና ወንድሞች ክርስትናችንን ከመውደድ የተነሳ አምላካችንን ከመውደዳችን የተነሳ ሰው ክርስትናችንን ዲፌንድ ለማድረግ እዚህ አይነት ነገር ውስጥ እንደገባን፣ ሶ እኛ ደግሞ የምናወራቸው እያንዳንዱ ነገር ከቁርአንና ከሐዲስ የማይወጣ ሙሐመድ ካለውና ካደረገው ውጪ አንዲት የወጣ ነገር አለመኖሩና በመረጃ ሞግቱ እያል እንደሆነ ይሄንን በጥብቅ የተረዱ ስለመሰለኝ፣ ዊች ሚንስ አንዳንድ ሶሻል ሚዲያዎች ላይ ማህበራዊ ሚዲያዎች ላይ ከራሳቸው ድረገጾች መረዳት እንደቻልኩት ማለት ነው። ሰው ምንድነው ሐዲስ ይሳደባል። ቀጥታ ስማችንን ጠርቶ የኢትዮጵያ ክርስቲያኖች ማርያም ቤተክርስቲያን ያላቸው ክርስቲያኖች ብሎ ይሳደባል። ቁርአን ክርስቲያኖች ብሎ ይሳደባል። ሶ መሐመድ ይሳደባል። ሙስሊሞች ያንን ተከትለው እንደሚሳደቡ አሁን በመረጃ አሳያችኋለሁ። መረጃ አሳያችኋለሁ። ስለዚህ እንደዚህ አይነት መረጃዎች ያሏችሁ ሙስሊሞች ተሳደባችሁ ብለው የምታስቧቸው ማለት ነው እነዛን አምጥታችሁ ማሳየትና ከዛ በኋላ ያ ፍርድ ወደ እናንተ ቀጥታ እንደሚሄድ ትረዳላችሁ ማለት ነው። አንዴ ላሳያችሁ ቪዲዮችን። እሺ እንጠብቃለን እስከዛ መሀመድ የት ላይ ነው? በመጽሐፍ ላይ እንደዛ ይላል በአንተ መጽሐፍ ላይ ይኸው፣ ከፍ ላርግህ እና በሙሴ መጽሐፍ ላይ ሙሴ ሙስሊም ነው የሚል አንድ ስጠኝ። ከዛ ከመሀመድ በፊት ክሪያቶች እኔ አንድ ተረተረት እንዳልነግረኝ፣ ተረተረት እንዳልነግረኝ አስቀድሞ መሀመድ ከመምጣቱ በፊት የጎግል ውስታዘን እንደውም ሼር አርግለት እና ጎግል ላይ እንደዚህ ሚል አለ፣ ሙስሊም ሚል አለ በሂብሩ ብሎ የሚተርት አለ። እሱን አምጣው። በዛውም ነቢያቶች ሙስሊም ናቸው የሚል ሙሐመድ ከነገራችሁ ተረት ተረት ውጭ አንድ ተረት ተረት ስ ያምጣልኝ። ምክንያቱም ነቢያቶች እምነታቸው የምናውቀው ሙስሊም ናቸው ክርስቲያን በምንድን ነው የምናውቀው? በሚያምኑት ነው። የሚያምኑት ምን ብለው ያምናሉ? ለምሳሌ ኢሳይያስ ኢየሱስ መሲሁ እንደሚሰቀል ያምናል። ዳዊት መሲው እንደሚሰቀል እንደተሰቀለ እንደሚነሳ መሲው የአብ ልጅ እንደሆነ ያምናል። ይሄ ማለት የእኛ እምነት ነው ይሄ የእኛ እምነት ነው የሞሐመድ እምነት ሳይሆን። ስለዚህ ዳዊት እምነቱ ምንድን ነው ሲባል በመሲው ያምናል። ክርስቲያን ማለት ምን ማለት ነው ሲባል ክርስቲያን ክርስቶስ ተከታይ፣ በክርስቶስ ማመን ነው። በእኔም እመኑ ስላለ ክርስቶስ ማለት ነው፣ በሱ ማመን ክርስቲያን ያስብላል። ስለዚህ ነቢያቶች በሙሉ ያምናሉ ወይ? ያ እምነታቸው ከኛ ጋር ይመሳሰላል ወይ? ያ እኔ ሙን ያስጨነቀው፣ እሱ ክርስቲያን ተባልክ አልተባልክ እሱ አይደለም። ሳታምን ክርስቲያን ብትባል ትርጉም አልባ ነው። ክርስቲያን ተብለ ክርስቶስን ካላመንክ ትርጉም አልባ ነው። እኔ እፎይ ነኝ። እፎይ እረፍት ነው። አይደለም እረፍት መነሳ ከሆንኩኝ ትርጉም አልባ ሊሆን ይችላለሁ። ስም ይለጠፍል ነው። እምነቱ ነው የሚፈለገው። እምነታቸው ምንድን ነው ነው እንጂ ስማቸው ምንድን ነው። የሙስሊሞች ለቅሶ ደግሞ ደግሞ ደግሞ ማለት ነው። ስለዚህ አሁን ጠየቅ ያለው ከሞሐመድ ተረትተረት በፊት በአራተኛው ሴንቸሪ ላይ ነቢያቶች ሙስሊም ናቸው የሚል አንድ መረጃ ስጠይስ፣ እሺ እንደዛ አልከኝ አደለ። ከሞሐመድ ተረተረት በፊት ከመጣ መጽሐፍ ቅዱስ አብርሃም ሙስሊም ነው የሚል አብርሃም ክርስቲያን ነው የሚል አምጣ መረጃ አንተ የለህም። ማስረጃ? አዎ፣ እኔ ጋ የለም አልኩ እኮ። ከመሐመድ ተረት ተረት አልክ አይደለ? ከመሐመድ ተረት ተረት በፊት ከወረደው ከመሳሳየው ተረት ተረት። አሁን ካሊድ ነቢያቶች ሁሉ እስልምናን እንደሚከተሉ አላህ የሚባልን አካል ሁለት ቀኝ እጅ ያለው በአቱን የሚገልጥ ሚስት ሳይኖረው ልጅ የሌለውን አካል እንደሚያምኑ ማስረጃ ስጠይቀው የለውም። ስለዚህ አንተ ስጠኝ አለኝ። ክርስቲያን ማለም እንድናወሱ ልያቸዋለሁ አይንክ አማርያ ምዕራፍ አስራ አንድ ላይ ቁጥር ሀያ ስድስት ሀያ አምስት እንደዚህ አካባቢ ይመስልልምን እንደ ስልም እናስተምረው የአንድ ወር ልጅ ወሲብ እንዳያደርግ አንድ ሰው የሚከለክለውስ ምን አለ? ይህንን አሳያችኋለሁ በፈተዋችሁ ከፈለጋችሁ በሙፈሲሮቻችሁ አሳያችኋለሁ፣ በተፍሲሮቻችሁ አሳያችኋለሁ። አይቻልም የሚል ማለት ነው። ቁርኣናችሁም ላይ ደግሞ ሕፃናትን ወሲብ አድርገ መፍታት እንድችል ነብዬ ደግሞ በሱና ተከተሉ ሲል የስድስት ዓመት ልጅ የ9 ላይ ግንኙነት ሲያደርጋት ሰው የወሲብ ጉልበት አለኝ እያለ ነው። ሰው ወሲብ ጉልበት ያለው የ ዓመት አመት ኢቭን አስገርዟት ሴ ከተገረዘች አካባቢ ላይ የመለጠት ባህሪው ይቀንሳል። ስለዚህ ምንድነው? አጋንንታዊ ምን ነው በእናትህ ህፃን ልጅ ግረዛ፣ ያውም ሴት ልጅ ተገርዛ ፔኑን አጋንንታዊ የሆነ ቃል ራሱ ከሆነ ማውራትም አልነበረብህም። ያ አንተ አለበት፣ ወንድሜ አንተ ስላለበት አንተ ከዚህ ከአጋንንታዊ እሳቤ እኮ እንወጣ ነው። ሴት ልጅ የስድስት አመት ልጅ ነብይህ አስገርዞ ከዛ ደግሞ የአራት ሺህ ሰው የወሲብ ጉልበት ያለበት ወሲብ ሲያደርጋትን እንዴት ይህንን ጤናማ ነው ብዬ ልቀበለው? ኤኒዌይስ ቁርአን እና አንብበው ውስጥ ያን እኔ አልቀረው አንበቦሽ፣ አማርኛውን አንበቧ፣ ተፍሲሩ አቅርብልኝ፣ እሺ። ልክ አሁን ቁርአኑን ልክ አቅርበህ እንዳስቀራኝ ማለት ነው። አሁን እያስካትን ውሃ ማለት ነው። ከፍ አድርገው ውሃውን እኔም ላሳይክ መልሱ ላሳይህ ነው። ከንጹህ ውሃ ላይ እንትን እንዳለ ላመጣልህ ነው። ምን ምን አለ? ውሃውን አሳየኛ። ያው አሳየኸው ማስታወቂያ እንደሰራ ታውቃለህ። በአሁኑ ውሃ እኔ በተናገርኩ ቃላቶች ብቻ። እሺ ቃል ይቀጥል። እንደ ሙስሊሞች እና አትሳሳት አትቅልል ማስረዳቱን በርታበት እያልክ ያለው ገባኝ። አሁን እየተሳሳትክ ነው ለማለት ፈልጌ ራዚቅ ያልከው ገባኝ። አሁን ነቢያችን ሕፃን እንዳገባ ቁርአናችን ሕፃን ማግባት እንደሚፈቀድ ፕሮሞት እያደረግክ ነው ስለዚህ ነቢያችን ያደረገውን አላህ ያዘዘውን የ56 ዓመት ሽማግሌ የአራት ሺህ ሰው የወሲብ ጉልበት ያለው የ6 ዓመት ሊሊ ያገባ ይችላል። ፕሮሞት አታድርግ እያለ ነው። ስለ ውሃው ንጽህና አይደለም። ሙስሊም ስለ ውሃ ንጽህና ንጽህና ሊያወራ አይችልም። ምክንያቱም ሱረት ተውባ አያ 108 ላይ በንጽ ውሃ አይደለም፣ አስቀድሞ በድንጋይ ነበር የሚጠርጉት። ሱረት ተውባ አያ 108 ላይ ተፍሲር ኢብን ከሲር ከአይሁዶች መታጠብን እንደለመዱ ሙስሊሞች ይናገርና፣ ሱና ነቢይ ዳውድ 67 ላይ ደግሞ ነብዩ ሰዎች ከአካ በሚሉበት ፔሬድ ጨርቅ በተጣለበት የሞቱ ውሾች በተጣለበት መታጠብ ይቻላል መጠጣት ይቻላል ብለውት ያ ውሃ ቆሻሻ አይደለም፣ ውሃ ምንም በምንም ሊቆሽሽ ስለማይችል መጠቀም ይቻላል ብሎ አዟል፣ ፈእዷል። ይህንን ደግሞ ራሱም ስነን አናሳይ 327 ላይ ነቢዩ ውዱ አድርጎበታል። 327 ስነን አናሳይ አነሳይ 327 ላይ ራሱም ይህንን አድርጎታል ማለት ነው። ለዚህም ነው ሳያር ቡካሪ 71702 ሱናን አቢዳውስ 38 ላይ ነብዩ ከመቆሸሹ የተነሳ ሰውነት ሁሉ ቅማል ብቻ ነበረ። ኤኒዌይስ ቶፒኩ ላይ ፎከስ አድርግ። የ400 ሰው ወሲብ ጉልበት የተሰጠው ነብይ አይሻን በ በስድስት ዓመት አግብቷታል። በ9 ዓመት ደግሞ ወሲብ አድርጓታል። ይሄ ብቻ ሳያንስ በጋ ብቻ እኔን ማትመስሉ ከሆነ የእኔ ተከታይ አይደላችሁም ብሎ ደግሞ ቆልፎታል። ቁርአን ላይ ደግሞ ጠለቅ፣ አራተኛው አያ ላይ ፔሬድ ያላዩትን አግብታችሁ ፍቱ ብሎ አዟል። ጠለቅ በራሱ ፍቺ ማለት ነው። ኢዳ የሚቆጠረው ወሲብ ላደረካት ሴት ብቻ ነው። ወሲብ ካላደረካት ኢዳ አይቆጠርም። ማስረጃ ሱረቱ አላዛብ አያ 49 ላይ ላልገባችሁባቸው ሴቶች ለምቆጥሩት ኢዳ የለም ይላል። ያልገባችሁባቸው ሲል በሆነ እንደ ቤት ውስጥ መገባባቸው ሳይሆን ወሲብ ላላደረጋችኋቸው ማለት ነው። ይህን አስቀድሞ በሱረት ኒሳ የሴቶች ምዕራፍ 23 ላይ ካልገባችሁባቸው በሴቶቻቸው የነሱ ልጆችን ለገቡባቸው ለእናንተ የተፈቀዱ ናቸው ይላል። ካልገባችሁባቸው ሴቶች ልጆቻቸውን ልገቡባቸው ለእናንተ የተፈቀዱ ነው። መግባት ማለት የሆነ ቤት ውስጥ ወይም በመስኮው በበር እንደመገባው ሳይሆን ወሲብ ካላደረጋችሁ ካደረጋችሁ ማለት ነው። ስለዚህ ወሲብ ካላደረግካ ኢዳ አቆጥርም ወሲብ ካደረግካ ብቻ ነው ኢዳ የምቆጥረው። ስለዚህ እዚህ ጋር ኢዳ ተቆጥሯል። ኢዳ ከተቆጠረ ደግሞ ወሲብ አድርገሃታል ማለት ነው። እንዴት ነው ይሄ ጤናማ ሃይማኖት ነው ብለህ የምትከተለው? ነትረዲን ንገረኝ እስኪ በእኛ አይቻልም በእኛ አይቻልም ለአቅምህ ማግባት ስደርስ ብቻ ነው ሴት ልጅ የምታገባው። አንደኛ ቆሮንቶስ ምዕራፍ ሰባት ቁጥር ሰላሳ ስድስት ላይ በፍቃዷ ነው የምታደርገው ሴት ልጅ። በእኛም እስከ ማውቀው ድረስ እንደዛ ነው። አንድ ጥቅስ ስጠኛ ነቢይ በስንት ዓመት እንዳገባ በዛው ትነግረኛለህ። በእኛ ፍቃዳቸው ተጠይቆ በራሷ ፍቃድ ማድረግ ትችላለች። ሰላሳ ስድስት ላይ እይ እንደዚህ ይላል። እንዴት ይላል እያየው ጨምር። እንደዚህ ይላል ዳሩ ግን ማግባት ወደሚገባው እድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ ኃጢአት የለበትም ይጋቡ። ስለ ድንግልናው ስለ ድንግልናው ካፈረ ስለ ድንግልናው ካፈረ ምን ማድረግ ይችላል? ማግባት ይችላል። ኦኬ እስቲ አይሻ፣ በዚህ ስለ ድንግልናው አፍራ ነው ያገባችሁ እያልከ ነው ኮስፕሌያ በእስልምና ይቻላል። ህጻን ልጅን ወሲብ ማድረግ ፎንድሊንግ ማድረግ ይቻላል። ህጻን ልጅን ህጻን ነች ተብላ የምትባለው መቼ ነው? ወሲብ ሲያደርጋት ከአካማዋና ሽንት መሽኛዋ ሁለቱ ከተቀዶ ተተገናኘ ብቻ ነው በእድሜ አይደለም ማተር ብታደርጉት። ይሄ ደግሞ አጋንንታዊ ነው። እንደኛ ይቀደዳል አይቀደድም፣ ሁለቱ ይገናኛል አይገናኝም ብሎ እንዴት ሰው ወሲብ ያደርጋል? ይህ ሴጣናዊ ነው። አሁን አዲስ አንድ ደቂቃ ሰጠኝ። አዲሱ ላይ የምታወራው ከሆነ ቀጥል። የምታነሳቸው ነጥቦች ማለት ነው ልክ ከሆኑ በቃ እዛ ጋር ክፈት ማለት እኮ ነው። ለአንተ ያለብህ ማለት ነው። አሁን ምንድን ነው እነሱ ማለት ነው ያልሆኑ እቃዶች ይጠቀማል እያሉ ነው። ያው ለፊት ነው ያለው ግሬዱ ሀሰን ነው። እዚ ይሄንኛው። ስለዚህ አይምሮን ታሰራዋለህ፣ ታዳምጣለህ፣ ታያለህ፣ ታገናዝባለህ። አሁን እነሱ ለውይይት ያልመጡ፣ በቃ በቃ በቃ፣ እኛ ለውይይት ስንመጣ እኮ ነብይህ እንደሚሰድበን ቁርአን እንደሚሰድበን እያወቅን ነው። ሱረት ተውባ አያ ሰላሳ ክፈተው። ሱራ ዘጠና ስምንት አያ ስድስት ላይ ከፍጥረት ሁሉ መጥፎ እያለኝ እኮ ከሴጣንም ሴጣን ፍጥረት ነው መጥፎ እያለኝ። ሰላም እንዴት ናችሁ? ትናንትና ማታ ውይይት እንደነበረን ታውቃላችሁ። ስትጠብቁ የነበራችሁ በተለይም ሙስሊም እህት ወንድሞቼ ውይይቱን በጉጉት የምትጠብቁት እንደነበራችሁ አውቃለሁ። ብዙዎች በውስጥ ውይይቱን ለመወሰን እንዲረዳችሁ እኛ የምናነሳው ከዛ የሚሰጠው መልስ እውነት ነው አይደለም የሚለውን ማወቅ እንፈልጋለን ብላችሁ ጠይቃችሁ ነበር። ውሳዛችሁ ባለመምጣቱ ምክንያት ውይይቱ አልተካሄደም ማለት ነው። የቀረበት ምክንያት እንደ ምክንያት ያቀረበው ሙሐመድ አይሻን በዘጠኝ ዓመቷ ሲው አድርጓታል፣ ከሚል ጋር በተያያዘ እኔ በተናገርኩት የተነሳ ነው። እሱም በበቂ ሁኔታ ማስረጃ ማምጣት እችላለሁ ላወራሁት። እሱ ግን አራተኛ ስላሴ ነኝ ብሏል። የክርስቲያኖች አምላክ እኔ ነኝ ብሏል። ይኸው ይሁት አራተኛ ስላሴ። ይሄ ከባድ ስድብ ነው ለእኛ። በጣም ስድብ ብቻ ሳይሆን ከፍተኛ ንቀት ነው ለክርስቲያኖች። አራተኛ ስላሴ ስሙን፣ አራተኛ ስላሴ በፊት እንደዛ ነበር። የቲክቶክ ስሙ አራተኛ ስላሴ ነበር። ኮመንት ላይ አብሮት የነበረው እንኳን ይገባዋል የሚለው እንዲህ ሲል ነበር፣ የእግዚአብሔርን ብልት እናውጡት የሆኔ ጋር መተውሰድ በሉት ሰፈር እግዚአብሔር ብልት ይለካል። በጣም ያሳፈራል። እግዚአብሔር ያሳፈራል በእውነቱ አሰ ባለጌ ነው በጣም እግዚአብሔር ባለጌ ነው። የምር ባለጌ መስተክል ባለጌ ነው። እነኚህ ናቸው እንግዲህ ራሳቸውን እንደጨዋ ቆጥረው አይ ተሳዳቢ ናቸው ክርስቲያኖች የሚሉት እነኚህ ናቸው። የቲክቶክ ስሙ እንኳን ሳይቀር እኔ የክርስቲያኖች አምላክ ነኝ አራተኛ ስላሴ ነኝ ብሎም ያላግጥ ውስጣዝ ነበር አቅሙን ስለሚያውቅ ምንም እውቀት እንደሌለው ስለሚያውቅ ከቤቱ መውጣት አልፈለገም። ብዙዎች ይህን ውይይት አይተን ወደ ክርስትና መምጣት እንፈልጋለን ያላችሁ አሁን አይምሯችሁን ተጠቅማችሁ ጥያቄ ካላችሁ በውስጥ አውሩኝ። እኔ በጊዜና በቦታ ተገኝቻለሁ። ያልተገኘው ውስጣችሁ ነው። ያልተገኘበት ምክንያት ደግሞ ችግር እንዳለ ግልጽ መሆኑ አሁን ገብቷችኋል ብዬ አምናለሁ። ወዳችኋለሁ፣ ሁላችሁ ነው። እለውሚጨረ የምን ጉድ ነው ምንድን ነው? እነዚህን ፈቶ ይለቀቀብን ወገን፣ ኧረ ምን ጉድ ነው ይመጣብን። ላላህ ብላችሁ እስኪ ምንዋ ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትርን የሚፈልጉ እነሱ እንትኑ ህፃናት ላይ እንዲህ የሚያደርጋችሁ ምንድን ነው? አረ አላህ መንጉር ነው ያመጣብን። ረ ምን ግብረ ስጋ ግንኙነት የምታደርጉ ትክክል ናት እኮ እ ይሄ ነገር ባይዘው ሀቁ ልንገርሽ ይሄ ነገር በጣም ብዙ ጊዜ ውስጥ ያድሯል። የዛሬ አመትም ትንሽ አንስቼ ነበረ አረ ተይ ምናምን ብሎ ተጫውተውብኝ እንጂ ትልቅ ሰው ህፃን ልጅ የለውም እንደሱ የራሱ ህፃን ህፃን ልጆች እያሉ የዘጠኝ ዓመት ልጅ እሸት ልጅ ገና እስከምትታማም ድረስ በዚህ ዙሪያ የሆነ ታሪክ ልጅ ነቢዩ መሀመድ ታሪክ ነው አለ እያወረን ያለ ነው። ስለዚህ ነቢዩ መሀመድ እሳቸው በሀምሳ አራት አመት ሆኖ የዘጠኝ አመት ልጅ ግብረ ስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናት እና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ተልክሎ ነበረ። ልጅ ያልደረሰችው ብሎ ተልክሎ። አሁን እሷ ከምንም በላይ ከፈለገ እንግዳ ጋ ቢኖር እሷ ስትመጣ ብድግ ብሎ ግንባሯን ይስማታል። እንደዚያ አይነት ነገር ነው። የሰማ የራሴ ልጅ ምንድነሽ? የሰው ልጅ ሰው ልጅ የራሱ ልጅ በሚወዱ ነው። አሁን የሰው ልጅ ማክበር ያለብን ብዙ ውስታዞች አሉ። ስልክ ቁጥር ምናምን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 ሀዲሷን ስለማታቅ ነው። ሀዲሷን ብታቅ ኖሮ ነቢያዋ በ56 ዓመቱ የ6 ዓመት ህፃን ልጅ እንዳገባ ይህንን ብታነብ ኖሮ ምኑ አጓብቷችሁ ነው እያለች እንደዚህ አትናገርም ነበር። ሱና ነቢ ዳውድ አንድ አንድ ላይ እንዲህ ይላል። ናሬትር አይሻ አይሻ እንደተረከችው ደ መሴንጀር ኦፍ አላ ሜሪድሚ ወና ወዝ ሴቨን የርስ ኦልድ ያላ መልእክተኛ በሰባት ዓመት ያገቡኝ ደ ናሬተር ሱሌይማን ሰይድ ኦር ሲክስ ይርስ ተራኪው ሱሌይማን ምን ይላል? ወይም በስድስት ዓመቷ ሂ ሃድ ኢንተርኮርስ ዊዝ ሚ ዌን አይ ዋዝ ናይን ይርስ ኦልድ በዘጠኝ ዓመቴ ላይ ግብረ ሥጋ ግንኙነት ፈጸመብኝ ትላለች። ህፃኗ አይሻ አንቺ እንዳልሻት ገና ጉች ጉች ያለ ጡት እንኳን የማይኖራት ማለት ነው። እንግዲህ የአስራ ሁለት ዓመት ምናምን ህፃናት ግንኙነት ተደረጉ ስትባል ምን ዋጓግቷችሁ ነው እያለች አላህ ድረስልን እያለች ነው። አላህ ደግሞ ምን ይላል? ላንቺ ጥያቄ አላህ ምን ብሎ ይመልሳል? በፍቺ ምዕራፍ ላይ ሱረት ተሪን 65ኛው ሱራ ማለት ነው። አራተኛው አያ ላይ እንደዚህ ይላል እነዚያም ከሴቶቻቸው ካደፍ ያቋረጡ በኢዳቸው ህግ ብትጠራጠሩ ኢዳቸው ሶስት ወር ነው ይላል።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 ትክክል እንዳልሆነ እያወቀች እስልምና ውስጥ የተቀመጠች ነች። በጣም በሚያሳዝን ሁኔታ እህታችን ከእንደዚህ አይነት አይምሮች ከማይፈቅደው ከእስልምና እንድወጪ ጥሪ እናቀርብልሻለን ማለት ነው። እንዴት ሽማግሌ የሆነው ህጻን ልጅን እንደዚህ ያደርጋል?